በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። መስከረም 22 በዚች ቀን የፋርስ ንጉስ የሳቦር ልጅ የከበሩ ኮትወልወስና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮትወልወስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉስ ሳቦር እሳትን የሚያመልክ ነው። ብዙዎችም ምእመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስን ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት አገር ላይ ሀገረ ገዥ ነበረ። እርሱ ክርስቲያን እንደሆነ በንጉሱ ዘንድ ወነጀሉት። ንጉሱም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንን ወደ እርሱ ላከ። ሁለተኛም ክርስቲያንን ያገኘ እንደሆነ ጽኑ ስቃይን እንዲያሰቃይ ያዘዘው። የንጉሥ ልጅ ኮቶልወስ ይህንን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለበት ወደዚያች አገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሱ እንደ ወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉት አዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ። እሳቱም የኋሊት ተመልሶ ጠፋ። ኮቶሎስም ይህን ተአምር ባየ ጊዜ እጅግ አድንቆ ጣጦስን ወንድም የሆይ ይህንን ሥራይ እንዴት ተማርክና አወቅክ አለው። ጣጦስም ይህ ከሥራይ አይደለም ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሃይማኖት ይህ ድንቅ ተአምር እንጂ ብሎ መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሠራ እችላለሁን አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክበት ከዚህ የሚበልጥ ተአምር ታደርጋለህ። በዚያንም ጊዜ ቅዱስ ኮቶልዎስ ክብሬ ግባውና በጌታችን ኢየሱስ ክርስቶስ አመነ። በዚያን ጊዜም ነብልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶልዎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ አስራ ሁለት ክንድ ተመለሰና ጠፋ። ከዚያ በኋላ መኮንኑ ወደ ንጉሱ ሳቦር ከመኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሱም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ ቆረጡትና የሰማይትነትን አክሊል ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሎ ወደ እስር ቤት ወደ እርሱ መጣች ወደ ቀድሞ ሥራው እንዲመለስ ተሸነግለው ዘንድ አባቷ ልኳታልና። እርሱ ግን እህቱን ገሰጻት መከራትም የቀናች ሃይማኖትንም አስተማራት። ያን ጊዜ ከስህተቷ ተመልሳ ክብሬ ግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህ በኋላ ወንድሟ ቅዱስ ኮቶልዎስ ወደ አንድ ቄስ ላካት፣ እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ አለችው፦ አባቴ ሆይ ለእኔና ለወንድሜ ለኮቶልዎስ የሆነው ለአንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነብሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዲያሰቃዩት አዘዘ። በዚህም ምስክርነቷን ፈጽማ የሰማይትነት አክሊልን ተቀበለች። ወንድሟን ቅዱስ ኮትወልወስን ግን በፈረሶች ጅራፍ ውስጥ አስረው በተራሮች ላይ አስሮጧቸው። ስጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረ ስጋውንም ወደ ሶስት ቆራር እንደ ሶስት ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የህይወት አክሊልን በመንግሥተ ሰማያት ተቀበለ። ወታደሮቹም ሲመለሱ የሰማዕታትን ስጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሂደው የቅዱሳን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነዟቸው፣ እንደ በረዶም ነጭ ሁነው አገኝተዋቸዋልና፣ የመከራ ወራትም እስኪፈጸም ድረስ በመልካም ቦታም አኖሯቸው። ከዚያም በኋላ ያማረች ቤተ ክርስቲያን ሰርተውላቸው የቅዱሳን ስጋቸውን በዚያ አኖሩ። ከስጋቸውም ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበረ ዮሊዎስ በሰማዕትነት አረፈ፣ መታሰቢያው ነው። ይህም ቅዱስ አቅፋሀም አቅፋሃስም ከሚባል አገር ነው። ክብሪግባውና ጌታችንም ስለ ቅዱሳን ሰማዕታት ለስጋቸው እንዲያስብ ገድላቸውንም እንዲጽፍ ስጋቸውንም ገንዞ እያንዳንዱን ወደ ሀገራቸው እንዲልክ ያቆመው ነው። እግዚአብሔርን በመኮንኑ ልብ መታወርን ስላመጣ ለሰማይታት ይህንን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም፣ ስለ ጣዖታት አምልኮም አያስገድዱትም ነበረ። ጽህፈትም የሚያውቁ ሶስት መቶ አገልጋዮች አሉት። እነርሱም የሰማይትን የሰማይትነትንም ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማይታትን ያገለገላቸው በቁስላቸውም ውስጥ መድኃኒት ያደረገላቸው ሰማይትም ይመርቁታል። እንዲህ ብለውም ትንቢት ይናገሩለት ነበረ፣ አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስም ደምህ ይፈስ ዘንድ አለህ፣ ከቅዱሳን ሰማይታትም ጋር ትቆጠራለህ። የካህዲው ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ይወልዮስን ከቅዱሳን ሰማይታት ከቁጥራቸው አንድ ሊያደርገው ወዶ ቅዱሳን ሰማይታትም ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ አገር ደቡብ ወደ ሆነች ወደ ገምኑዲ ወደ መኮንኑ አርማኔዎስ እንዲሄድ ክብር ግባውና ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ሄደ። ከዚያም ደርሶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ብዙ ጊዜ አሰቃየው፣ እግዚአብሔርም ያለ ጥፋት በጤና ያስነሳው ነበረ። ከዚህ በኋላ ምድር አፏን ከፍታ ጣዖታቱን ትውጣቸው ዘንድ ቅዱስ ዮልዮስ ክብር ይግባውና ወደ እግዚአብሔር ጸልየ፣ ወዲያውኑ አፏን ከፍታ ሰባ ጣዖታትን መቶ ሰላሳ የሆኑ ካህናቶቻቸውንም ዋጠቻቸው። በዚያንም ጊዜ ቅዱስ ዮልዮስ አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህናቶቻቸው ጋር ጠፍተው አገኟቸው። በዚያ ያሉ ሕዝቦችም ይህንን አይተው እጅግ አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመኑ። መኮንኑ አርማንዮስም ጣዖታቱ ከካህናቶቻቸው ጋር እንደ ጠፉ ባየ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። የአትሪብ መኮንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያስነሳው ነበረ። በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው። በመብራቶችና በስዕሎችም ዘንባባም አስጌጧቸው። በማግስቱም ወጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜም ጌታችን መልአኩን ልኮ የጣዖታቱን ራሶቻቸውን ቆረጠ። ፊቶቻቸውንም በፍጹም በፍም አጠቆረ። ሽልማታቸውንም ዘንባባውን፣ የጣዖቱን ቤት ስርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓልን ሊያከብሩላቸው በከበሩ ልብሶችም ተሸልመው ሲወጡ ተጎሳቁለው ጠፍተው አዩዋቸው። የጣዖቶቻቸውን ድካማቸውን አወቁ። እንዲህም አሉ፣ አማልክቶቻችን እራሳቸውን ማዳን ያልቻሉ እኛን ያድን ዘንድ እንዴት ይቻላል? ይህንንም ተናግረው ከአትሪም መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ወየሉዮስ ጥዋ ወደሚባል አገር ሄደ። ከእርሱም ጋራ የገምኑዲ መኮንንና የአትሪም መኮንን አሉ። የጥዋ መኮንን ወደ ሆነ ወደ እንድርያኖስ ቀርቦ በፊቱ ክብር ይግባውና በጌታችን ስም ታመነና እንዲህ አለው ገርሌን ፈጽምልኝ ራሴንም እንዲቆርጡ እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እንዲሄድ። እስክንድሮስም እኔ አላሰቃይህም፣ በአንተ ላይም ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም አምስት መቶ የሚሆኑ አገልጋዮችን ሰይፎቻቸውን መዘው እስክንድሮስን እንዲያሰይፉት እንዲያስፈራሩትም አዘዘው። በዚያንም ጊዜ በእስክንድርያ ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮቹ እንደሆኑ የሆኑ ዘንድ የሁላችንም ራሶቻቸውን እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉት። ዳግመኛም ርኩስ መንፈስ እንዲጫንበት ቅዱስ ዮልዮስ አዘዘው። ወዲያውኑ በመኮንኑ በእስክንድሮስ ላይ ተጫነበት። በዚያንም ጊዜ ራሶቻቸውን የቆርጧቸው ዘንድ በጽሑፍ አዘዘ። ሁሉንም ቅዱሳን ሰማይታት ቆረጧቸው። እሊህም ቅዱስ ዮልዮስ፣ ልጁም ቴዎድሮስ፣ የከበረ ወንድሙ ዮንያስ፣ አምስት መቶ አገልጋዮቹ፣ የገምኑዲና የአትሪ መኮንኖች፣ ብዙዎቹ ህዝቦችም የሁሉም ቁጥራቸው አንድ ሺህ አምስት መቶ ነው። በዚያች ቀን ከቅዱስ ዮልዮስ ጋር በሰማይትነት የሞቱ ናቸው። የሰማይትነት አክሊልንም በመንግስተ ሰማያት ተቀበሉ። የቅዱስ ዮልዮስ የልጁና የወንድሙን ስጋ አንስተው ወደ እስክንድሬ አገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና ትውልዱ ግን አቅፋሐስ ከሚባል አገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያም በኋላ የአማረች ቤተ ክርስቲያንን ሰሩላቸው። ከእርሳቸውም ታላላቅ የሆኑ ድንቆች፣ ተአምራቶች ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በሁሉም ሰማዕታት ጸሎት ይማረን። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የሰማዕት በዓላን መታሰቢያው ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። መስከረም 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮልዮስ ሰማዕት፣ 1500 ሰማዕታት፣ የቅዱስ ዮልዮስ ማህበር ቅዱስ ኮቶሎስ ሰማዕት፣ ቅዱስ አክሶ ሰማዕት፣ ቅዱስ ጣጦስ ሰማዕት፣ ቅዱስ ባላን ሰማዕት። ወርሃዊ በዓላት ቅዱስ ኡራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅሲዮስ የእመቤታችን ወዳጅ፣ አባ እንጦንስ አበ መነኮሳት፣ አባ ጳውሊ የዋህ። ሰውን ከአባቱ ሴት ልጁንም ከእናቷ እንለይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉን የማይይዝ በኋላዋም የማይከተለኝ ለእኔ ሊሆን አይገባውም። የማቴዎስ ወንጌል ምዕራፍ 10። ዘአቅረው ኩማህሌተ አዘኪረ የአይላፈ እምለተ ጸመርኩ ዘልፈ ልዕላ ያነብብ ተወከፍ ዘንዴቴ መጽሐፈ